ሰላም ውድ የዩቱብ ተከታዮቻችን እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። ዛሬ ያለነው ዋና ቦታ ነው። እንግዲህ ዋና ቦታ እንግዲህ ዋና ልንዋኝ መተናል። እሷ ዋና ስለማትችል ገፍትሬ ላስገባት ነው። ያለውን ነገር ደግሞ ሪያክሽን በጋራ እንመልከት። አብረን እንቆይላለን እንግዲህ አሁን እንደምትመለከቱ ቆማ ነው ያለችው። በጣም ፈርታለች እና ገፍትሬ ላስገባት ነው። ላለመግባትም ጥረት እያደረገች ነው። በእውነት ለመናገር ከሆነ ፀሐይ ይመስላል፣ ግን ውሃው በጣም ቀዝቅዟል። ይቀዘቅዛልና አስር ሂዶ ተመልክታ የዞርች እያየችኝ ነው። ከወንድማ ጋ ነው ቆማ ያለችው።

ውሃ በጣም ነው የሚቀዘቅዘው። ውይ ይቅርብ በቃ። አባ ሌላ ቀን ዋኛለሁ። እንሂድ በቃ። ሌላ ቀን ዋኛለሁ እ ልክ ነው። ይሄ ይኸውልኝ እስኪ ፀጉሬ ውስጥ እንዳይገባ ውሃ አስተካክለልኝ። ይህ አስተካክለልኝ አይደለም። ጆሮዬንማ አትድፈነዋ! ግን በዚህ ጋ ይገባላ ውሃ

ሌላ ቀን ተጀመሪው። ይህ እዚህ ጋር የሚነፋው እዚህ ጋር የሚደረገው እሱን ሳላረግ እንዴት ነው ዋኛው? ብርድ ነው እኳ፣ አይደለም ሰምጣለሁ። አው ከእሷ ወይኔ፣ ጌታ ሆይ! እኔ እኮ አሏኝም። ለምንድን ነው የምትለፋው? አልገባም። አባ በእናትህ ፈራሁኝ። ሌላ ቀን እንምጣ። ይሄ እንትኑን ላስቲኩን እዚህ ጋር የሚደረገውን ይዘህ ነው። ብሰምጥስ ታ

አይ፣ መጀመሪያ አንተ ግባ፣ አንተ ግባ መጀመሪያ። ውይ፣ አባ ሞታለው። በእናትህ አባትህ አትጃጃለው፣ አትጃጃለው። በዚህ ነው የምገባው። ቢቀርስ ምንድን ነው? ይሄን ያህል

ውሃውን እ አንተ እንዳላራገፈበት ዋሰበት ምን

በማርያም በናት አባይ ሆንማ እንደዚህ እንዴት ይሆናል? እራሴ ቀስ ብዬ እገባለሁ። አንተ ለምን አትሆኝም? ግባን ነው አይ እንዴ፣ በቃ እኔን ትሆኝ። ራስን ቻል። አዎ ራስ ብትገባ ይሻላል ብልጥ

አሳት አስቀናየለ እን አሳት አስቀናለ። ሲጀመር እኮ አንተ ረዥም ምንም ብታረግ አትሰምጥም። ከደረት በታች ነው ውሃው ቅርብ ነው። ግን ውሃው ቅርብና አንተ እኮ ውጭ ነው ያለው

ዋና እኮ ቀላል ነገር እኮ ነው። ለምን ትፈራለህ? ይለን ሰማኛ ዋና ዘና ብለህ ነው የሚዋኘው። ሪላክስ እያደረግሽ ታም አታ ጎበዝ፣ እንደ ህፃን ልጅ ምንም ነገር ማሰብ የለብም። ዋናው ስገባ ገባ ምንድን ነው? ወዴት ነው? ተመለስ። ልትወጣ ነው እንዴ? ዋኝ እንጂ በቃ ገባለው፣ አሁን ገባለው። ወስኛለሁ፣ ቆርጫለሁ። አንፈራ ብቻ አንተ ዞር በልኝ። አንተ ብቻ ዞር በልኝ። ወደ ስራ አያሳይማ አያሳይማ። አይነ አይን በገልጥ አይታይም። ሎበስ ድራብ እጅ ላይ የሚደረገው እኮ ጎማው አለኝ እኮ ይዞ በመጣው ኖሮ

ዋና እንደማልችል ታውቃለህ። እንግዲህ እንዳያችሁ ነው። እውነት ለመናገር በጣም ጥፋት ነው የሰራው፣ ግን በጣም ታማለች። እውነት ለመናገር በጆሮዋን፣ በአፍንጫዋ፣ በአፏ ሳይቀር ነው ውሃ የገባባትና እውነት ይቅር እንደምትለኝ ተስፋ አድርጋለሁ። እኔም በእናንተ ስም ይቅርታ ጠይቃታለሁ። ስለመናገር በጣም አጥፍቻለኝ። ቀስ ብዬ ከዚህ በኋላ እንግዲህ በስነ ስርዓት ቀስ ብዬ ማስለምዳት ይመስለኛል። እንዳያችሁት ነው ቆድቻታለው፣ ነፍስ ለማማር ያው ለቀልድ ሲል እንኳን ለፈን ነበር ያደረኩት። ይሄን የሚደርስ አልመሰለኝም፣ ግን ውጤቱ ሌላ ነው የሆነው ነው እና በጣም ይቅር እንደምትሉኝ አምናለሁ። እሷም በእናንተ ከዚህ በኋላ ያለውን እንግዲህ የቤት ልንወስዳት እና ልንከባከባት ከባት። ከዛም ይቅርታ በውጣታ ያለው እንግዲህ ለሽ። እሺ፣ በቃ አረ፣ እሺ፣ በቃ ነይ፣ ሰላም በይልኝ፣ ነይ። ነገሩ ከባድ ነው። ዛሬ በጣም ላይክ፣ ሼር፣ ሰብስክራይብ አድርጉልን። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቻው።